ነይሰው ስለሚመቸው ሰው የሌላ ሰው አይደለም። ስለዚህ ማቆም አለብን። ግድ ነው። ቴንክ ዩ ግን የምነግርሽ ነገር ምንድን ነው? ይሄ ሪሌሽንሽፕ እንዲቀጥል ምንድነው ማድረግ ያለባቸው? ለነሱ ነው ትልቁ ነገር። በቃ የተበላሸ ነገር ይታየናል፣ ጥሩ ያልሆነ ነገር አለ፣ የሚሄዱበት መንገድ ትክክል አይደለም። ዲስከስ ማድረግ አልቻሉም፣ አጠገባቸው ያሉ ሰዎችን ፊክስ ሊያረጉት አልቻሉም። ስለዚህ ምንድን ነው የሚደረገው? መለያየት ካለባቸው ይለያዩ፣ አብረ መሆን ካለባቸው ይሁኑ ነው እኔ አባባል። ከዛ በተረፈ ደግሞ አጠገባቸው እየተሰራ ያለ ነገር ያለ ይመስለኛል ምክንያቱም የመጡት ሰዎች ሁሉ መጥፎ ነገር ነው ይዘውባቸው እየመጡ ያሉት ነው የኔ አባባል እና ይሄን ነገር ሴት በማምጣት ወንድ በማምጣት አይደለም ፊክስ የሚደረገው ይህ ደግሞ የኔ አባባል ደግሞ እኔ ደግሞ ልሂድ እኔም ደግሞ የምለው ሴትና ወንድ በማምጣት አይደለም ይሄ ነገር ፊክስ የሚደረገው አይኑ ፍሬዬ ዲኮሬሽን በማሳየት ሆነ ላይፍ በማሳየት አይደለም ፊክስ የሚደረገው። መጀመሪያ ሴትና ወንድ ከማምጣታቸው መጀመሪያ እነሱ ሁለቱ ፊክስ ያርጉት ላይፋቸው። እነሱ ሁለቱ ፊክስ ካደረጉት የማዳም ቅመሞችን እኛም እንደስትበታለን። ነገር ሁሉ የሚያስደስተን የእኛ የሚያስደስተን እነሱ ተደስተው ሁለቱ ተቃቅፎ ሲመጡ ፀጉሯን ብጭብጭብጭብ እያደረገ እሷም እያቀፈችው ተቃቅፎ ሲላፉ የምናየው ነው እንጂ የናፈቅኩት እሷም ከሌላ ጋር እሱም ከሌላ ጋር ሲመጣ አይደለም። የምንፈልገው መጀመሪያ አስታራቂዎች የምትባሉት አንድ በአንድ አንድ በአንድ አውሯቸው ሁለቱ ካገጣጠሙ ሀው ዩ ዱ ዳት፣ ሀው ዩ ሴ ዳት፣ እንዲህ ግጥም ግጥም ሁለቱም ግጥም ግጥም ማገናኘት የለባቸውም። ን ት ብቻ ለብቻ አውሩ፣ ሴፕሬት ሌት አውሯቸውና ከዛም በኋላ እነሱን ካረጋጋችሁ በኋላ አስታርቅ የተባላችሁ ሁለቱን ብቻ ለብቻ ካወሯቸው ከተረጋጉ በጣም አንድ ነገር አስረግጬ የምነግርሽ እቅፍ አድርጎ ቢስማት ትመለሳለች። እሱ ነው አሁን አልሸነፍ ያለው። ምክንያቱም በጥፊ ይበላት ወይም ደግሞ ምን እንደሆነ ይመጣ አይስምምም፣ አይመጣትም። አንድ ነገር ልንገርሽ ኖ ቢያረግ ችግር የለውም፣ ግን መለሽ እሱ ነበረ አሁን እዚ ጋር መውደቅ ያለበት እሱ ተሸንፎ ቢያሳይ። ፍቅር እኮ እንደ መሸነፍ እኮ ነው። ፍቅር እኮ ምጥቀት ነው። እራሱ ዝቅ ብለሽ ማሳየት ነው። በቃ እኔ ስናደድ ባሌ ካልቀዘቀዘ፣ ባሌ ሲናደድ እኔ ካልቀዘቀዝኩ እሳት ነው። እንዴት አርጋ ብሬኑን እንደምትበታታው አለች። እዚህ ጋር ደግሞ ሌሊ እጨምርልሽ ሞከረች እኮ ሞክር፣ ያለው ብዙ ጊዜ ነው የምትለው። ልጅቱ እኮ በሴክሬት ነው አንቺ ባለትዳር ነሽ አደለሽ? ያ ልጅ አለኝ። ትልቅ ሴት ነኝ ያለ ሴቶች ባሎቻችን ማረጋጋት አለብን አይደለ? ሴት ልጅ ናት ወንድ ልጅ የምታረጋጋው ግን፣ አሁን እሷ በጣም ስለበዛ እንደዚህ የምታረገ እሷ በስቶባታል። እያየን ነው እያየን ነው። በጣም ጭንቀቷን እያየን ነው። አይ ኖ የሃይሜን ጭንቀት ብዙ ነገር እየታየ ምናምን ነገር ነው። እና እሱ ደግሞ አልተረጋጋም። እሱ ደግሞ እንደዚህ ሲ ማድመስቲክ አይ ኖ፣ ኦኬ፣ ኢንድ ኦፍ ዴይ ዴ ኢንድ ኦፍ ዴይ ኢቭን አይሰማትም እንኳን ስታወራ የጮኸ ነው እንጂ አንድ ቃል ይዘው ነው የሚጮኸው። ያ ደግሞ ጥሩ አይደለም። የሆነ ሚስቴክ እንዳለ እሱ ጋር ነው የሚታየኝ እኔ። ማዳመጥ አለብሽ መልስ መስጠት አለብሽ ተረጋግተሽ ፊክስ መደረግ የማይቻልሉጣና ቴሌፎን ነው ልመልስ፣ እየገባብኝ ልመልስ። ኤንድ ኦፍ ዩዚ የኔ ቆንጆ። እሱ ደግሞ አልተረጋጋም እንደዛ ብሎ እሷ የምትፈልገው ሃይሜ የምትፈልገው እንደሆነ ታውቂያለሽ። የኔ ቆንጆ አሁን እንደዛ ሲጨቃጨቁ የኔ ቆንጆ ማንም ማን አባቱ

ሰው እየተነገረው አርገ እንደዛ አርገ እየተባለ እየተነገረው ሌላ ሰው ሚስቴክ ሳደርግ ምንድን ነው የምትይው? ኔክስት ያደርጋል። ኔክስት ያደርጋል ውዴ፣ ኔክስት ያደርጋል። በአንዴ ተስፋ ነኝ። ይሁን፣ እንደዛ ይሁን። ወይኔ መቻችሁ እናቴ ነው። ዛሬ ወይኔስቃላችሁ ከታች ያን ስቃለ በጌታ እግዚአብሔር ነው። ግን በቃ ህል እኮ ነው፣ ህል ነው። እሺ፣ ህል አለባቸው ሁለቱም። ለዛ ነው ህልኙ ስለሆኑ ነው። እነሱ እኮ ግን ከካሜራ ጀርባ ናቸው። ያንን እንጂ ቲጂ እሺ ይሄ ነው። ቆንጆ አስገባሻለሁ፣ አንቺ መግዲ። ለማንኛውም ማለት ነው እንደዚህ አይነት አስተያየት ምናምን ሲሰጡ ማለት ነው ጀስት አሁን ዛሬ ዛሬ ያልገባው ሰው መቼ የማይገባ ስራ ነው። ስለዚህ መጥፎ አስተያየት ምናምን ሲሰጡ፣ አይ ኖ በያቸው። እሺ ቤትሽን ከፍተሽ ማንንም አበላልቶ እኛ እንግሊዘኛ እናውቅም። ምን እንደተባለ ራሱ ንገሪና፣ ችግር የለውም። ምን እንግዲህ እኔ ፊሽራድጋማ ምን እንደዚህ አይነት ነገር አታስወሩ። እኔ ተመችቶ እኛ አይደለም ያ ምክር ነው። ምንድን ነው እሱ? ምንድን ነው እሱ? ምክር ነው። ቲጂ እንትና ይሄ እኮ ምክር ነው። ኖርማሊ ምክር ነው። ምንም ህይወታቸውን ያበላሽባቸዋል። እሷም ሰዋት ታምጣ እሱም ሰዋም ታምጣ ነው ያለችው እኮ ችግር ልየልሽዴምም አላወራሽም። ማሬ ነው እኮ ቢኒ ቤትም ታወራለች ሳልታችሁ ከሆነ ከዚህም በፊት ማለት ነው። ጀስት የምታወራው ሁለቱ ልጆች የሚያስማማ ነው እንጂ ስለ መኪና ችግር አንቺ የተሰማሽ ስሜት ብታወሪ ችግር አለው ብዬ አላስብም። ሰው ሆነ ቀረ እነሱን አንድ የሚያደርግ ነገር ነው። እቺ እናት ወይም ደግሞ እህቴ እየተናገረችው ኖ፣ ብሩኬን የምትሳደብ ምናምን አትበሉ። እዚህ ጋ ብሩክ የምትሳደብ አይደለችም ሲጀመር፣ ጊፍተሩ ናት ለብሩኬ። ከእኛ የበለጠ ታቋዋደች። እሺ ቤቢ፣ እናንተ አታቋትም። ስለዚህ አታካብዱ። ጌታ ቀለል አርጉ ነገራቶችን። ምክር ነው ሊመጠፉ ምመክር አለብኝ አንችን እኮ አይደለም፣ ለኮመንት ላይ እንት እያልኩኝ ያሉት ሜሉ አታካብጂኝ ለምን